መቼም ፖለቲካና እግር ኳስ አይነጣጠሉ ይነጣጠሉ ይነጣጠሉ አይገናኙ አይገናኙ እንላለን ግን ደግሞ መገናኘታቸው መጣረሳቸው አይቀርም። አሁን በእስራኤል እንግዲህ እስራኤልም የዓለም እግር ኳስ ማህበረሰብ አባል ናትና በእስራኤል ፖለቲካ ምክንያት የሀገሪቱ ብሔራዊ ቡድን ከየትኛውም ውድድር መታገድ አለበት የሚለው ጩኸት አንድ ሁለት አይደለም፣ በጣም በጣም በርክቷል። ይህንን ድምፅ የሚያስተጋቡት ሰዎች ደግሞ በእግር ኳሱ ያላቸውን ቦታ ስትመለከቱ ሳይደመጥ ጆሮ ዳባ ልበስ የሚባል ጉዳይ እንዳልሆነ ትረዳላችሁ። እንግዲህ ራሻ ከየትኛውም ስፖርታዊ ውድድር የታገደችው በዩክሬን ላይ ወረራ ፈጽማለች፣ ይሄም ግፍ ነው ተብሎ ነው። እስራኤል ላይ የመጣው ይሄም ተቃውሞ ጋዛ በተባለው ሰርጥ በፍልስጤማውያን ላይ የዘር ፍጅት ወይም ጄኖሳይድ ፈጽማለች፣ አሁንም በህይወት የተረፉ ፍልስጤማውያን ደግሞ በቂ የምግብ እና የሕክምና እርዳታ እንዳያገኙ መንገድ ዘግታለች ኢሰብአዊ የሆነ አቋም ይዟል የቤንያሚን ኔታንያሁ መንግስት በሚል ነው። እንግዲህ በፖለቲካው ዓለም ዜናዎችን የምትከታተሉ እንደምታውቁት ኦክቶበር 7 2023 የዚህ ነገር ሁሉ መጥፎ ተርኒንግ ፖይንት ነው። በጋዛ ያሉ የፍልስጤም ታጣቂዎች የእስራኤልን ደቡባዊ ድንበር አጥሩን ጥሰው ገብተው በተለይ ሀገሪቱ በጁዳይዝም እምነት የጾም የጸሎት ወቅት ዕለት በነበረበት ጊዜ ማለት ነው። ሁሉም ወታደሩም ምኑም ጸጥ ባለበት ሰዓት ገብተው ብዙ የተፈጸመ ጥፋት አለ እዛ ቀን እና እስራኤል ለዚህ አጸፋዊ እርምጃ ወሰደች። አጸፋዊ እርምጃ ደግሞ የተመጣጠነ አይደለም ከልክ ያለፈ ነው። በተለይ ደግሞ ፍልስጤማውያን ሰላማዊ ዜጎችን እጅጉን የጎዳ ነው። እንግዲህ የጋዛ ጤና ሚኒስቴር እንደሚገልጸው ከሆነ 64700 ከዚያም በላይ ፍልስጤማውያን ህይወታቸውን አጥተዋል። ሰላማዊ ዜጎች በሆስፒታል እንዳሉ ተገድለዋል፣ ህፃናት ተጨፍጭፈዋል። ይሄ ነገር በዓለም የፖለቲካ ሚዲያው ላይ በሰፊው ተዘግቧል። የፈራረሰው ጋዛ ስትመለከቱት እራሱ እንደው ውስጡ የነበረ ፍጡር እንዴት ሊተርፍ ይችላል ብላችሁ ትገምታላችሁና፣ ዘግናኝ ነገሮች ሆነዋል። እና የእስራኤል መንግስት በፖለቲካው ዓለም ብቻ ሳይሆን በስፖርቱ ዓለም ላይ በተለይ የእኔ ጉዳይ እግር ኳስ ስለሆነ በእግር ኳሱ ዓለም ላይ ከባድ በጣም ከባድ እንደዚህ አይነት ተቃውሞ ገጥሞት አያውቅም። ለምሳሌ ማንቸስተር ሲቲው እውቁ የዓለማችን ምርጥ ከሚባሉ አሰልጣኞች ግንባር ቀደሙ ፔፕ ጋርዲዮላ ሁለት ጊዜ ድምፁን አሰምቷል። በሁለት መድረኮች ላይ አንደኛው በማንቸስተር ዩኒቨርሲቲ የክብር ዶክትሬት ሲቀበል ለክብሩ በተዘጋጀው ፑልፒት ላይ ወጥቶ ለጋዛ ህጻናት ድምፅ ሆኗል። አሁንም ባለፈው ሳምንትም እንደዚሁ ይሄ የአይዲዮሎጂ ጉዳይ አይደለም፣ ይሄ የሰብአዊነት ጉዳይ ነው፣ እኔም ልጆች አሉኝ ሲል ነበር። በሰብአዊነት በሰብአዊ ፍጡር ላይ የሚፈጠር እንደዚህ ያለ ጥፋት ዝም ከተባለ አይመለከተኝም የምንል ከሆነ ነግ ወደ ራሳችን ሊመጣ ይችላል፣ እና ይህንን ባለን ተሰሚነት ድምፅ እያሰማን ልንገዳደረው ልንዋጋው ይገባል ነው የሚለው ጋርዲዮላ። መንግስታት እርምጃ መውሰድ አለባቸው አለ። እስራኤልን ከዓለም ዋንጫ ትታገድ፣ ከአውሮፓ ውድድሮች ትታገድ የሚባል ነገር አላሰማም። እርግጥ ግን የሆነ ነገር መደረግ አለበት ነው። ይሄ ልክ አይደለም፣ ግፍ ነው ብሎ ነው የሶስት ልጆቹ አባት ፔፕ ጋርዲዮላ ለጋዛ ህፃናት በተለይ። ሌላውም ሰላማዊ ሰው ለምን ይሞታል? የህፃናት ደግሞ የበለጠ ያሳዝናል አይደል? ጋርዲዮላ በሁለት ትልልቅ መድረኮች ላይ ይሄንን አለ። የቱርክ እግር ኳስ ፌዴሬሽን ለዩኤፋ አቤት ብሏል። ኦኬ፣ የቱርክ የጣይብ ኤርዶጋን መንግስት ከእስራኤል ጋር ጠብ ውስጥ ያለ ስለሆነ ልትሉ ትችላላችሁ፣ ግን አይደለም። እዚህ የቱርክ እግር ኳስ ፌዴሬሽን ብቻ አይደለም። የአትሌቲኮ ቢልባው ደጋፊዎች በላሊጋ ጨዋታ ላይ ባለፈው በሳን ማሜስ አዘጋጅተው ነበረ ተቃውሞ።